ሰላም ሰላሙ ደድማቻችን ይህ የስፖርት ነው። ደድማቾቻችን ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ታዲያ ዩናይትድን የሚመለከተው ምን ምን መረጃዎች ናቸው ካላችሁ ካዘሚሮ በብራዚል ብሔራዊ ቡድን ያሳየው ድንቅ ብቃት፣ የፈርጊ አስተያየቶች ተሰምተዋል። እንግዲህ ከረጅም ጊዜ በኋላ የፈርጊ አስተያየቶች ጥሩ የሚባሉ ነው ተገኝተዋል፣ ስለ ዝውውርና ስለተለያዩ ሁኔታዎች የአንቶን ሴማዮ ጉዳይም ሌላኛው መረጃ ነው። በዩናይትድ ተስፋ የቆረጠ ይመስላል የሚሉ መረጃዎች መጥተዋል። ከዛ ውጭ ዩናይትድ የቀኝ መስመር ተመላላሽውን ሙኒዮዝን ለማስፈረም ፍላጎት እንዳላቸው መረጃዎች ወጥተዋል። ከክሪስታል ፓላስ አንዱ የሚጠበቅ ዝውውር ነው የሚሆነው። ሌላኛው ሊሳንድሮ ማርቲኔዝ ለዩናይትድ ዋናው ቡድን የመጫወቻው ጊዜ አሁን የደረሰ ይመስላል። በአርጀንቲና ብሔራዊ ቡድን በጥሩ ብቃቱን ጥሩ ፐርፎርማንሱን እያሳየ ይገኛል። ዘርክዚ እንግዲህ በዩናይትድ የቀጣዮቹ ወራቶች የሚሰጠውን እድል በአግባቡ የሚጠቀም ከሆነ በዩናይትድ የመቆየት እድል እንደሚኖረው መረጃዎቹ ያሳያሉ። ውድ አድማጮቻችን ይህ ያያ ስፖርት ነው። ታዲያ ያ ስፖርትን ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱም። በመጀመሪያው መረጃችን እንጀምር። ዩናይትድ እንግዲህ የካዘሚሮ ጉዳይ ከሁለት ቀናት በፊት ዩናይትድ ለካዘሚሮን የአንድ ዓመት ኮንትራት የማራዘም ፍላጎት እንዳለው አስተያየቶች ወጠው ነበር። ያንን በሚገባ በዚህ ፕሮግራም ዳሰነው ነበር። ታዲያ አሁን ደግሞ በሚወጡ መረጃዎች ለብራዚል ብሔራዊ ቡድን ራሱ በጣም ብዙ ብራዚሊያን ተቃውሞ ነበራቸው ካዘሚሮን በአማካይ መስመር ነገር ግን ከብሩኖ ጎሜሬስ ጋር ሴኔጋልን ያሸነፈው በኤምሬስ በተደረገው ጨዋታ ላይ ሴኔጋልን ያሸነፈው ቡድን ውስጥ ጥሩ ብቃቱን በተለየ ፐርፎርማንስ አሳይተዋል። ታዲያ ካርሎ አንችሉቲ አስደናቂ አስተያየታቸውን ሰጥተዋል። ከካዘሚሮ ጋር በሪያል ማድሪድ አብረው እንደሰሩ ይታወቃል። ታዲያ ካርሎ አንችሉቲ ለብራዚል ብሔራዊ ቡድን በጣም አስፈላጊው ተጫዋች ነው፣ በቴክኒኩም በታክቲኩም ረገድ በጣም ድንቅ ክህሎት ያለው ተጫዋች ነው። ትልቅ የአመራር የአማካኝ መስመሩ ላይ መስጠት የሚችል ተጫዋች ነው በማለት አድናቆታቸውን ገልጸዋል። እንግዲህ ይህ ማለት ይህ ተጫዋች ለብራዚል ለዓለም ዋንጫው ከምታደርጋቸው ስብስብ አካል የመሆን እድሉ ሰፊ እንደሆነ ነው። በሩቢና ሞሬ ምስርም አስደናቂ ብቃቱን እያሳየ ነው የሚገኘው ታዲያ ይህ አስደናቂ ብቃቱ ነው ለብራዚል ብሔራዊ ቡድንም ይህንን ፐርፎርማንስ እንዲያሳይ ያስቻለው። ታዲያ ብዙ ተጫዋቾች ከሩበን አሞሪም ጋር ተጋጨም በሚል ብዙ ክህሎቶችን አንዱ ራሽፎርድ ነው ሳንቾን እያለ ብዙዎቹን መጥቀስ ይቻላል፣ አሌሃንድሮ ጋርናቾን ጨምሮ። ነገር ግን ካዘሚሮ ጎንበስ ብሎ ብቃቱን በሚገባ አሳይቶ ወደ ፐርፎ ወደ ምርጥ ብቃቱ የተመለሰ ይመስላል። በዩናይትድ ቤትም እንግዲህ ይህን ተጫዋች የሚያግዘው በአማካይ መስመሩ ተጫዋች ላይ ዩናይትዶች ፍለጋ ላይ እንዳሉ ይታወቃል ጥራትም የአንድ አመት የማራዘም የዚህ ተጫዋች ላይ ጥረትን እያደረጉ ይገኛሉ። ታዲያ እዚህ ጋር አብሮ የሚነሳው ነጥብ ዩናይትድ በአማካይ መስመር ከሚፈልጋቸው ተጫዋቾች ትልቁን ቦታ የሚይዘው ትልቁ የዝውውር እቅድ ተደርጎ የተያዘው የመጀመሪያው ተመራጭ ተጫዋች ኤሊዮት አንድርሰን ሆኖ ተመዝግቧል። እንግዲህ ኤሊዮት አንድርሰንን ለማስፈረም ዩናይትድ፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲ ሪያል ማድሪድ ብዙዎቹ የሚፈለገው አማካኝ ተጫዋች ሆኗል ኒውካስትል የዚህ ተጫዋች ፈላጊ ነው ታዲያ ይህ ተጫዋች በሚቀጥሉት ጊዜቶች ምርጫውን የሚያደርግ ይሆናል ተብሎ ይጠበቃል ዩናይትድ ትክክለኛውን ገንዘብ ለማቅረብ ለዚህ ተጫዋች ይፈልጋሉ ይህ ትልቅ ተጫዋች እንደሚሆን በዩናይትድ ቤት ይታሰባል ታዲያ ይህ ተጫዋች አሁን በፕሪሚየር ሊጉ ካሉ ምርጥ አማካኞች ውስጥ አንዱ ነው በብቃቱ በክህሎቱ በኢነርጂው ስፔሱ ላይ በሚፈጥረው ተጽዕኖ በጣም አስደናቂ ብቃት ላይ ይገኛል ሌላኛው መረጃዎች የሚሆነው እንግዲህ ዩናይትድን የሚመለከት የፈርጊ አስተያየት ነው። ፈርጊ እንግዲህ በተለይ በሰር ጂም ራትክሊፍ ከፍተኛ የሆነ ተቃውሞ ከደረሰባቸው በኋላ የዩናይትድ የገንዘብ ቅነሳ ወቅት የፈርጊን በተለይ በአምባሳደርነት ዩናይትድን ያገለግሉ ነበርና ከዛ እንዲቀነሱ ሁነዋል። ታዲያ ይህንን ተከትሎ በጣም በብዙ ሁኔታዎች የሚነሱ ነጥቦች አሉ። ፈርጊ በዩናይትድ ቤት ውስጥ እንግዲህ ያላቸው ተጽዕኖ እየቀነሰ ነው ወይ የሚል ነበር። ነገር ግን አሁን ደግሞ አስተያየታቸውን ሰጠዋል። ጥሩ ጥሩ የሚባሉ አንደኛ ግብጠባቂውን አድንቀዋል። ዩናይትድ ያስፈረመውን ሴንላሚንስን ባለፉት ሶስትና አራት ጨዋታዎች ጥሩ ብቃቱን እንዳሳይ አስተያየታቸውን ሰጠዋል። ለሴንላሚንስ ይህ ትልቅ ትርጉም ያለው ነው እንደ ፈርጊ ባሉ አሰልጣኞች መወደስ። ታዲያ ይህ ጥሩ ሁኔታ ነው። ከዛ ውጭ ዩናይትድ በዝውውሩ ወቅቶች ያሳየው ለውጦች ውጤታማ እንዳደረጉትም ተናግረዋል። የምቤሞም ሆነ ኩኛም ፊርማም አድንቀዋል። ያ ማለት እንግዲህ ዩናይትድ አሁን ወደ ፈርጊ ጊዜ በተመለሰ በሚመስል ሁኔታ በፕሪሚየር ሊጉ ፕሩቭን የሆኑ ተጫዋቾችን ወደ ዩናይትድ እያመጣ ይገኛል። ያ ውጤታማ ያደርገዋል ወይ አንዱ እንግዲህ የሚጠበቅ ነው የሚሆነው። እንግዲህ በተለይ የሚንቦሞ ፊርማ አስደናቂ ፊርማ እንደሆነ እና በክረምቱ ከተደረጉ ፊርማዎች ውስጥ ትልቅ ተጽዕኖዎችን ከፈጠሩት አንዱ የብሪያም ሚንቦሞ አስደናቂ ፊርማ ነው። ታዲያ ዩናይትድ ከዛ ብቃትና ከዛ ፐርፎርማንስ እየተጠቀመ እንዳለ አንዱ ማሳያ መሆን የሚችል ነው። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ብዬ የማስበው የሊሳንድሮ ማርቲኒዝ ጉዳይ ነው እንግዲህ አርጀንቲና የቅድመ ውድድር ወይም የወዳጅነት ጨዋታን ታደርጋለች በዛ ስብስብ ውስጥ አባል ነው ሊሳንድሮ ማርቲኒዝ ታዲያ ከዋናው ቡድን ጋር በሚገባ ስልጠናዎችን ሲሰራ ይታያል ታዲያ በቅርቡ የዩናይትድ ቋሚ ዝርዝር ተጫዋቾች ውስጥ የመግባት እድል እንደሚኖረው የሚጠበቅ ነው የሚሆነው የሊሳንድሮ ማርቲኒዝ መመለስ ዩናይትድ ቤት ውስጥ የሉክ ሾውን ቦታ ይዞ የሚጫወት የሚችል ነው በጣም አስደናቂ ክህሎት ያለው ተጫዋች ነው በተለይ ዩናይትድ ከሊሳንድሮ ማርቲኔዝ ሃይ ፕረስ የማድረግ ኳሱን ወደፊት ፕሮግረስ የማድረግ ፔኔትሬት የሚደረጉ ለኩኛና ለሚንቦሙ እንዲሁም ለአማድ ራሱ መድረስ የሚችሉ ኳሶችን ሊሳንድሮ ማርቲኔዝ በሚገባ ፓስ ማድረግ የሚችል አስደናቂ ክህሎት ያለው ተጫዋች ስለሆነ የሊሳንድሮ ማርቲኔዝ መመለስ ሊቼ መመለስ ለዩናይትድ በጣም ትልቅ እድልን የሚያመጣ ነው ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ የአንቶን ሴማዮ ሁኔታ ነው። ሴማዮ በሊቨርፑል በአርሰናል በዩናይትድ ይፈለጋል። ዩናይትድ አምና ሁሉ ነገር ጨርሰው ነበር፣ ነገር ግን ዝውውሩ በመጨረሻ ሳይጠናቀቅ ቀረ። ይህ ተጫዋች ታዲያ እንግዲህ አሁን በብዙ መረጃዎች እንደሚያሳዩት በዩናይትድ ተስፋ ቆርጧል የሚሉ ነው። የዩናይትድ ዝውውር ባለመሳካቱ ተጫዋቹ ወደ ዩናይትድ መሄድ ይፈልግ ነበር። እንግዲህ የአርሰናል ደጋፊ እንደሆነ ሁሌ ይናገራል። ነገር ግን ስራውና ድግ መደገፉን ለይቶ እንደሚ በጥሩ ሁኔታ በጥሩ ፐርፎርማንስ የሚያሳይ ሁኔታዎች ሲያጋጥሙት ብቻ ለውሳኔዎች እንደሚነሳሳ ተናግሯል። ታዲያ የአንቶን ሴማዩ ይህንን ሁኔታዎች ተከትሎ ሌላ መነሳት የሚጠበቀው ነጥብ ዩናይትዶች የቤንጃሚን ሴስኮ ጉዳት እስካሁን ድረስ በግልጽ አልወጣም። ነገር ግን ለብዙ ጊዜ እንደማይረቀው መረጃዎቹ አያሳዩም የሚሉ ብቻ ነው ያሉት። ታዲያ ይህንን ተከትሎ አንድ ሁለት መረጃዎች እየወጡ ይገኛሉ። ዘርክዚ በዩናይትድ ቤት የመጫወቻ ድልን ሊያገኝ እንደሚችል በዛ ቦታ ላይ ዘርክዚ እንግዲህ ባለፉት ጊዜያቶች በሴስኮ እንዲሁም ደግሞ ብዙ ጨዋታዎች ባለመኖራቸው ተከትሎ ዘርክዚና መይኖ ብዙ ድሎችን እያገኙ አይደለም። ታዲያ ዘርክዚ አሁን ይህንን ድል በሚገባ መጠቀም የሚችል ከሆነ በተለይ አምና በፕሪሚየር ሊጉ ጥሩ ነበር። ይህንን አመት በፕሪሚየር ሊጉ ብቃቱን የሚያሳይ ከሆነ በዩናይትድ ቤት ያለውን ህይወት የሚያረዝም ይሆናል። ነገር ግን ጥሩ ፐርፎርም የማያደርግ ከሆነ ደግሞ ዩናይትድ ቤት እንግዲህ ሁለት አመት ወይም አንድ አመት ከስምንት ወር፣ አንድ አመት ከስድስት ወር ብቻ እንደሚሰጥ በዛ ብቃትን ማታሳይ ከሆነ ግን ከቡድኑ የመቀነስ እድል ሰፊ እንደሆነ ይታወቃል። በዚህም ምክንያት ብዙ ተጫዋቾች ከዩናይትድ ተሰናብተዋል። ታዲያ ዘርክ እዚህም የመጨረሻ እድሉ ሊሆን ይችላል። ይህንን ምርጥ ብቃቱን ማሳየት የሚያስፈልገው ነው የሚሆነው። ሌላኛው መረጃ እንግዲህ ዩናይትድ እና ሙኒዮዝ ስማቸው መያያዙ ነው። ይህ ተጫዋች እንግዲህ በተለይ ዩናይትድ በቀይ መስመር ላይ የተመላላሽ ቦታው ላይ ከሚፈልጋቸው ተጫዋቾች ውስጥ አንዱ ሙኒዮዝ ሆኖ መጥቷል። ሙኒዮዝ በጣም አስደናቂ ክህሎት ያለው የኮሎምቢያ ብሔራዊ ቡድን ተጫዋች ነው። ምን አይነት ብቃት አለው፣ ምን አይነት ፐርፎርማንስ አለው ብለን ካየነው ታዲያ ይህ ተጫዋች ሀያ ዘጠኝ አመቱ ላይ ይገኛል። በጣም በጥሩ ሁኔታ መነሳት የሚጠበቅባቸው ሁኔታዎች አሉ። እንግዲህ ዳኒኤል ሙኖዝ ሚጃ ይባላል። ሀያ ዘጠኝ ዓመቱ ላይ ነው የሚገኘው። በጣም አስደናቂ የኮሎምቢያ ብሔራዊ ቡድን ተጫዋች ነው። በተለይ በማጥቃሱ ረገድ ክሮስ የሚያደርጋቸው ኳሶች አንድ ሜትር ከሰማንያ የሚረዝም ነው የሚሆነው የራይት የቀኝ በኩል ተመላላሽ መሆን የሚችል ነው። በፓላስ ጥሩ ብቃቱን አሳይቶናል። አሁን ታዲያ ዩናይትድ በሌሎች ተጫዋቾችን በማዘዋወር ያሳየውን ሁኔታ ይህንን ተጫዋች በማስፈረምስ ያደርገዋል አንዱ የሚጠበቀው የሚሆነው። ታዲያ ፓላስ ከቤልጅየሙ ጌንክ ቡድን ነው ያስፈረሙት። ለጌንክ መቶ ሁለት ጨዋታዎችን አድርጎ አስራ ስድስት ጎሎችን አስቆጥሯል። ታዲያ በፓላስ ቤት ደግሞ መስል ሳራ ጨዋታዎችን አድርጎ አምስት ጎሎችን ማስቆጠሩ የሚታወስ ነው። ታዲያ በሀገሩ ኮሎምቢያም ሶስት ጎሎችን አስቆጥሯል። በዘንድሮ የውድድር ዓመት አስራ አንድ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጎ አንድ ጎልና ሁለት አሲስቶችን ማድረግ ችሏል። በመከላከል ረገድ እንዲሁም በማጥቃቱን ያመጣጠነ ተጫዋች ነው። ፍጥነቱ ኢንተንሲቲው፣ የማይደክም ባህሪው ኢንጂን ፓወር እስከሚመስል ድረስ ነው። በጣም አስገራሚ ነው። ጥሩ የሆነ ልምዶችን ጥሩ የሆነ ብቃቱን አሳይቷል። ታዲያ ዩናይትድ ይህንን ተጫዋች አያስፈርመውም ወይ ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ነው። ዩናይትድ በተለያየ አይነት መንገድ ይህንን ተጫዋች መጠቀም የሚችል ነው የሚሆነው። አንደኛ ሩበን አሞሪም የሚፈልጉት ታታሪነት አለው ጥሩ አማራጭ የሚሆን ነው። ዲፌንሲቭ ደግሞ በመከላከል አቅሙ በጣም ተመራጭ ተጫዋች ነው። የማጥቃት በኩልም በሚገባ ብዙ ነገሮችን ማበረከት የሚችል ነው። ሜንታሊቲ ወይም ደግሞ እግር ኳስን የሚረዳበት አቅም በጣም ጥሩ የሚባል ነው። ይህ ተጫዋች ታዲያ በምን በምን ሌላ ሁኔታዎችንስ ማሟላት ይችላል? ካላችሁኝ ቦል ፕሮግሬሽኑም ጥሩ የሚባል ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ያየናቸውን ተጫዋቾች ዩናይትድ የሚያገኝ ከሆነ ጥሩ የሚባል ለመላመድ ጊዜ የማይፈጅ በአንዴ ዩናይትድ ቡድን ውስጥ ውጤታማነትን ማምጣት የሚችል ተጫዋች ሆናል ብዬ አስባለሁ። ወደ አድማጫችን ይህ የአያስፖርትን የአያስፖርትን ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።